ሰላም አለይኩም እንዴት ናችሁ ውድ ቤተሰቦች ሰዎች ሁላችሁንም ሰላም ብያለሁ በያላችሁበት ሰላማችሁ ዝዝት ይበል አገራችንን አላ ሰላም ያደርግልን! ሀባይ ዛሬም እንደተለመደው በአዲስ ቪዲዮ የወርቅን ዋጋ የማሳውቃችሁ ይሆናል ቀኑ ቅዳሜ ነው ሴፕቴምበር 27 2025 በዛሬ በቅዳሜ የቀኑ ውሎ ቀጥታ ወደ መጣሁበት አልፋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ከወደዳችሁት ላይክ እና ሸር እያደረጋችሁ ለብዙ እህቶች እንዲደርስ አድርጉ። ቀጥታ እንግዲህ ወደ መጣሁበት ሳልፍ ዛሬ በጅዳ አንድ ግራም 24 ካራንት ወርቅ አራት መቶ 52 ሪያል እየተሸጠ ይገኛል። ሀያ ሁለቱ ካራንት አራት መቶ አስራ ሰባት ሪያል እየተሸጠ ይገኛል ማለት ነው። ሀያ አንዱ ካራንት አራት መቶ ሪያል እየተሸጠ ይገኛል ልብ በሉ። እዚህ ጋር የምነግራችሁ የግራሙና የመስነእያውን ብቻ ነው ማለት ነው። አስራ ስምንቱ ካራ ሶስት መቶ ሰላሳ ስድስት ሪያል እየተሸጠ ይገኛል ማለት ነው። ይሄ እንግዲህ እንደነገርኳችሁ ነው ነገር ግን ከደሪባና ከመስነእያ ከመሀሉ ጋር በአንድ ያጠቃለለ አንድ ግራም 22 ካራንት ወርቅ 483 ሪያል እየተሸጠ ይገኛል። 21ዱ ካራንት 465 ሪያል በመሸጥ ላይ ይገኛል ማለት ነው። ዛሬ ለውጥ አለው። 21 ካራንት ባለፈ እንግዲህ 477 ሪያል ገብቶ ነበረ። 473 ገብቶ ነበር። ዛሬ ግን 450 ይቅርታ፣ 465 ሪያል ደርሷል ማለት ነው። የተወሰነ ለውጥ አለው። 18ቱ ከ452 ሪያል እየተሸጠ ይገኛል። እዚህ ጋር እንግዲህ የነገርኳቸው ደግሞ ከደሪባ ከመስንእያ ከመሃሉ ጋር በአጠቃላይ ያጠቃለለ ሁሉንም ማለት ነው። እና ውድ ቤተሰቦች ዛሬ የተወሰነ ለውጥ አለው ማለት ነው። ከበፊቱ መካ አንድ ግራም 21 ካራንት ባህሪን 450 ሪያል እየተሸጠ ይገኛል። መካም ማሪፍ ነው። ማሻአላ ዛሬ ሁሉም ቦታ የተወሰነ ለውጥ አለው ብዬ አስባለሁኝ። እንዲሁም ጣይፍ አንድ ግራም 21 ካራንት ባህሪን አራት መቶ አምሳ ዘጠኝ ሪያል እየተሸጠ ይገኛል ማለት ነው። መዲና አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ ስልሳ ስምንት ሪያል እየተሸጠ ይገኛል። ይህ እንግዲህ የዛሬ የቅዳሜ የቀን ውሎ ነው ማለት ነው። እንዲሁም ማባሃ አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ አምሳ ስድስት ሪያል እየተሸጠ ይገኛል። ከሚስ ምሽት አንድ ግራም 21 ካራንት ባህሪን 461 ሪያል በመሸጥ ላይ ይገኛል ማለት ነው። ጀዛን 1 ግራም 21 ካራንት ባህሪን 463 ሪያል እየተሸጠ ይገኛል። ይህ እንግዲህ የዛሬ የቅዳሜ የቀን ውሎ ነው ማለት ነው። ውድ ቤተሰቦቼ ሪያድ 1 ግራም 24 ካራንት ወርቅ 523 ሪያል እየተሸጠ ይገኛል። 22 ካራንት 485 ሪያል በመሸጥ ላይ ይገኛል ማለት ነው። ሃያ አንዱ ካራንት ከደሪባና ከመስን እያ ጋር 466 ሪያል በመሸጥ ላይ ይገኛል ማለት ነው። 18 ካራንት ያው እዚህም ጋር እንደነገርኳችሁ ከደሪባ ጋር ከመስን እያ ጋር 400 13 ሪያል እየተሸጠ ይገኛል ማለት ነው። ይሄ በሪያድ ያለው የወርቅ ዋጋ ነው። እንግዲህ ሰሞኑን ያው የነበረውን የወርቅ ዋጋ በተለይ ይቺን አንድ ወር ሙሉ በጣም እንደጨመረ ሁላችንም እናውቃለን። ዛሬ ግን የተወሰነ ትንሽም ቢሆን ለውጥ አለው ማለት ነው። ውድ ቤተሰቦቼ ደማማ 1 ግራም 21 ካራንት ባህሪን 475 ሪያል እየተሸጠ ይገኛል። በኢማራት 1 ግራም 22 ካራት 473 ድርሃም እየተሸጠ ይገኛል። 21 ካራት 452 ድርሃም እየተሸጠ ይገኛል ማለት ነው። 18 ካራት 445 ድርሃም በመሸጥ ላይ ይገኛል። ይሄ እንግዲህ ከተሪባና ከመስነያ ጋር ያለው የወርቅ ዋጋ ነው ማለት ነው። ያው ጠቅላላ አድርጌ ላምጣላችሁ ብዬ ነው ውድ ቤተሰቦቼ። ይሄ በኢማራት ያለው ሲሆን፣ ዛሬ ጆርዳን ላይ 1 ግራም 21 ካራንት ባህሪን 75 ዲናር እየተሸጠ ይገኛል። ኮይት ላይ 1 ግራም 21 ካራንት ባህሪን 30 ዲናር እየተሸጠ ይገኛል ማለት ነው ሀባይብ ከዛ በመቀጠል እንግዲህ አውስትራሊያን አገር 1 ግራም 21 ካራንት ባህሪን 145 ዶላር እየተሸጠ ይገኛል ማለት ነው። በአውስትራሊያን አገር ብር ማለት ነው። እንዲሁም ኳተር 18 ካራንት 1 ግራም ወርቅ 330 ሪያል እየተሸጠ ይገኛል ማለት ነው 21 ካራንት 300 ሰማኒያ አምስት ሪያል እየተሸጠ ይገኛል ማለት ነው። የአንድ ግራም ወርቅ ሂሳብ ማለት ነው። ሀያ ሁለቱ ካራንት አንድ ግራም ወርቅ አራት መቶ አምስት ሪያል እየተሸጠ ይገኛል። ሀያ አራቱ ካራንት አንድ ግራም ወርቅ አራት መቶ አርባ ሪያል በመሸጥ ላይ ይገኛል ማለት ነው። ሀባይ እንግዲህ ይሄ የነገርኳችሁ የዛሬ የቅዳሜ የቀን ውሎ ነው ማለት ነው። ጀርመን ላይ 1 ግራም 21 ካራንት ባህሪን ዘጠና ዩሮ እየተሸጠ ይገኛል። በካናዳ 1 ግራም 21 ካራንት ባህሪን 146 ዶላር እየተሸጠ ይገኛል ማለት ነው። ዛሬ የተወሰነ ከሰሞኑ የ3 4 ሪያል ልዩነት አለው ማለት ነው። 3 4 ሪያል ቅናሽ አለው ማለት ነው እና እኔ እዚህ ጋር የምላችሁ እጃችሁ ላይ ገንዘብ ኖሯችሁ ወርቅ ለመግዛት የምትጠባበቁ ካላችሁ፣ ያው እንደተወደደ እናውቃለን። ነገር ግን ዛሬ ሁለት ሶስት ሪያል ቢቀንስም ይችን አንድ ወር ምን ያክል ልዩነት እንዳለው ሁላችንም እናውቃለን እና ግዙ ነው የምለው። በቃ ግዙ፣ ወርቅ ብትገዙም አያከስራችሁም። ስለዚህ እጃችሁ ላይ ገንዘብ ካላችሁ ግዙና አጊጡበት። እላችኋለሁ ውድ ቤተሰቦች፣ ለማጌጥ ወይንም ደግሞ ለማስቀመጥ የምትፈልጉም ደግሞ ኢንሻአላ እጃችሁ ላይ ገንዘብ ክለላችሁ፣ አብሽሩ፣ ጠንክሩ፣ ተስፋ አትቁረጡ፣ ስሩ። የሰራ ሰው መቼም ይለወጣል፣ አላህ ጤናችንን ከሰጠን ማለት ነው። ስለዚህ አብሽሩ፣ ለተስፋ እንዳትቆርጡ፣ ቢወደድም ትገዛላችሁ። በርቱ ነው የምላችሁ። ስትገዙ ጥራቱን የወርቁን ጥራት ማወቅ አለባችሁ ወርቅ ስለሆነ ብቻ ዝም ብላችሁ እንዳትገዙ ካራንቱን ማወቅ አለባችሁ ማለት ነው የዛሬ ቅዳሜ የቀኑ ውሎ እንግዲህ ይህንን ይመስላል በሌላ ቪዲዮ እንግዲህ እስከምንገናኝ ድረስ ለእናንተም ለኔም መልካም ጊዜ ይሁንልን ቪዲዮውን ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።